እዚህ ጋር የምታዩቸው ሶስት የተለያዩ ሰዎች እንደምታዩት የመጀመሪያው ሰው 2340 ዶላር እንዲሁም ሌላኛው ደግሞ 5000 ዶላር እንዲሁም ሌላው እና ሶስተኛው እና የመጨረሻው ደግሞ 3540 ዶላር በኤአይ በመጠቀም ብቻ መስራት ችለዋል ማለት ነው። ኤአይ ብዙ ሰዎችን በጣም ሀብታም እያደረገ ነው። እናንተም ምን ቪዲዮ ከመጨረሻው ካያችሁ ገንዘብ እንደዚህ ሜክ ማድረግ ትችላላችሁ ማለት ነው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? አማናችሁ ወይ? ዛሬም እንደተለመደው አንድ አሪፍና ለየት ባለ ቪዲዮ ተመልሰን ተገናኝተናል። በዛሬው ቪዲዮአችን የምናየው ምንድነው፣ እንዴት ኤአይን በመጠቀም ብቻ በወር ከ1200 ዶላር በላይ እርን ማድረግ እንችላለን የሚለውን አሳያችኋለሁ ማለት ነው። ብዙዎቻችሁ ስለ ኤአይ ቴክኖሎጂ ታውቃላችሁ ብዬ አስባለሁ። ሰው የማታውቁም ካላችሁ በዛሬው ቪዲዮ በደንብ የማስረዳችሁ ይሆናል ማለት ነው። ስለዚህ ወደ ቪዲዮ ከመግባታችን በፊት ሜክሹሪን ቪዲዮ ላይክ ማድረጋችሁን፣ እንዲሁም ሰብስክራይብ ካላደረጋችሁ ቻናላችንን ምን ትጠብቃላችሁ? ሁላችሁም ሰብስክራይብ በማድረግ እንዲሁም ኖቲፊኬሽን ቤሏን ኦን ላይ ማድረጋችሁን አትርሱ። ይሄም የሚጠቅማችሁ እንዲና አሪፍ አሪፍ ቪዲዮዎች ፖስት ሳደርግ እናንተ ጋር ኖቲፊኬሽን ይደርሳል። ሜክ ሹር ቪዲዮም ላይክ ማድረጋችሁን፣ እንዲሁም የቴሌግራም ቻናል ኤንድ ግሩፓችን ከስር ዲስክሪፕሽን ላይ አስቀምጬላችኋለሁ። ገብታችሁ ጆይን ማድረግና አክቲቭ ሆናችሁ መሳተፍ ይኖርባችኋል። ቀጥታ ወደ ቪዲዮአችን እንገባለን ማለት ነው። ሰው የመጀመሪያው ምንድን ነው እንዴት ነው ኤአይን በመጠቀም ብቻ ገንዘብ መስራት የምንችለው የሚለውን እናያለን ማለት ነው። እንግዲህ ኤአይን በመጠቀም ገንዘብ ለመስራት ብዙ አይነት ሜትሮች አሉ። እናንተ ከዚህ በፊት የሰማችኋቸውም ሊሆኑ ይችላሉ ወይም ደግሞ አሁን ላይ የምትሰማቸው ማለት ነው። እኔ ግን ከነዛ ውስጥ በደንብ አዋጪ፣ በጣም በደንብ አሪፍ ገንዘብ እርነት አደረጉበታላችሁ ብዬ የማስበው ምንድን ነው ሶሻል ሚዲያ ማናጅመንት ነው። ኤአይን በመጠቀም ኤአይ ቱሎችን በመጠቀም ብቻ ሶሻል ሚዲያ ማኔጅመንት ብትሰሩ የራሳቸውን ሊሆን ይችላል ወይም የሌላ ሰውን ሶሻል ሚዲያዎችን በመጠቀም ወይም ደግሞ እነሱን ሶሻል ሚዲያቸውን ማኔጅ በማድረግ ብቻ ገንዘብ በደንብ መስራት ትችላላችሁ ማለት ነው። እነዚህ ሶሻል ሚዲያዎች ለምሳሌ ቴሌግራም ሊሆን ይችላል፣ ቴሌግራም ቻናል እንዲሁም ዩትዩብ፣ ቲክቶክ፣ ኢንስታግራም፣ ትዊተር የተለያዩ ሶሻል ሚዲያዎች አሉ። እነዚህን ሶሻል ሚዲያዎችን ማኔጅ እያደረጋችሁ አይዘር ለራሳችሁ ሊሆን ይችላል፣ ወይም ደግሞ ለክላይንቶቻችሁ ማለትም ለሌላ ሰዎች ማለት ነው። ለምሳሌ በአንድ የዶክተር ወይም ደግሞ የጥርስ ስፔሻሊስት በሆነ አካውንት ሰዎች በዛ አካውንት ላይ ስራ የሚሰሩ ከሆነ ያንን አካውንት እናንተ ቪዲዮን ኢዲት እያደረጋችሁ፣ ታግ ተምኔል በሚገባ እያስገባችሁ፣ አፕሎድ እያደረጋችሁ ሶሻል ሚዲያቸውን ማኔጅ ታደርጋላችሁ፣ ወይም ሙሉ በሙሉ ትቆጣጠራላቸዋላችሁ ኤንድ ፎሎወራቸውንም ታሳድጉላቸዋላችሁ። እነሱ ጋር በፕራይስ ተስማምታችሁ እናንተ በደንብ ገንዘብ መስራት ትችላላችሁ ማለት ነው። እዚህ ጋር ኤአይ ለምንድን ነው የሚጠቅመን ካላችሁ፣ ኤአይ የሚጠቅመን ለምንድን ነው? ለምሳሌ አንድ ታፕሎ የተባለ ፕላትፎርም አለ። እዚህ ፕላትፎርም ላይ ገብታችሁ በደንብ ስለ ምንድን ነው የምትሰሩት የሚለውን ነገር በደንብ ታይፕ ታረጉለት አላችሁ፣ ዲቴል የሆነ ነገር በደንብ ያሳያችኋል። እንዲሁም ደግሞ ስለ አልጎሪዝሙ እንድትረዱ ያደርጋችኋል ማለት ነው። ለምሳሌ ወደ መጀመሪያው ሳይት ስንሄድ ታፖሎ ነው። ሶ ስለዚህ ታፕሎ ብለን ሰርች እናደርጋለን ማለት ነው። ታፕሎ ኤአይ ብለን ሰርች ስናደርግ እንደዚህ ይመጣልናል። ሶ ከላይ ያለችዋ ሊንክ አንድ ጊዜ እነካለን፣ ከዛ ቀጥታ ያስገባናል ማለት ነው። እንደዚህ ይመጣል ማለት ነው። ኢንተርፌሱ ይሄንን ይመስላል የፕላትፎርሙ። ሶ እዚህ ጋር በደንብ ማየት ትችላላችሁ፣ አንዳንድ ነገሮችን ማለት ነው በደንብ ፕሪሚየም የሆኑ ነገሮችን ለመጠቀም ፌድ ነው ወይም መክፈል ይኖርባቸዋል። እኔ ግን ሳትከፍሉ ከፍሉ ፎር ፍሪ እንዴት እንደምትጠቀሙ እነግራቸዋለሁ ማለት ነው። እዚህ ጋር የምታገኛቸው ነገሮች ምንድን ናቸው? የመጀመሪያው ሰርች ቫይራል ፖስትስ ፎር አይዲያ ይላል። ሶ አይዲያዎችን ይነግራቸዋል፣ ቫይራል የሆኑ አይዲያዎችን። ሁለተኛው ደግሞ ራይት ኤዲት ኤንድ እስኬጁል ፖስትስ እስኬጁሎቹን ኤዲት እንድታደርጉ፣ ራይት እንድታደርጉ፣ በደንብ እዚህ ጋ ማወቅ ትችላላችሁ፣ ወይም ደግሞ እንድታደርጉ ያደርጋቸዋል ማለት ነው። ኤንድ ትራክ ያደርጋል ግሮዛችሁን፣ ወይም ደግሞ እድገታችሁን ትራክ ያደርግላችኋል። ስለዚህ በደንብ አሪፍ የሆነ ፕላትፎርም ነው ማለት ነው። እዚህ ጋር ሶስት ሰረዟን ከነካችሁ በኋላ እዚህ ጋር ፕሮዳክት የሚላለ ፕራይሲንግ፣ ኤንድ ፍሪ ቱልስ የሚሉ ነገሮች አሉ ማለት ነው። በደንብ እዚህ ጋር ማየት ትችላላችሁ። አሁን ለምሳሌ ፍሪ ቱልስ የሚለው ስትነኩ ብዙ አይነት ነገሮችን እዚህ ጋር ያመጣል። ስለዚህ ስለ ታፕሎ አጠቃቀም ሃው ቱ ዩዝ ታፕሎ ብላችሁ ዩቲዩብ ላይ ሰርች በማድረግ በደንብ ማየት ትችላላችሁ ማለት ነው። እኔ ግን አሁን ቀጥታ ይሄኛውን ቱል እንዴት እንደምትጠቀሙ ላሳያችሁ ብፈልግ ብዙ አይነት ዩዞች ስላሉ ወይም ደግሞ ብዙ አይነት አጠቃቀሞች ስላሉ ታይማችንን በጣም ዌስት ያደርጋል። እንደምታዩት እያንዳንዱን ዲቴል ገብተን መንካት ስለሚኖርብን ወይም ደግሞ ቼክ ማድረግ ስለሚኖርብን ማለት ነው። አሁን ይሄኛውን እንደነገርኳችሁ ዩቲዩብ ላይ ገብታችሁ ሰርች አድርጉና የዚህን ብቻውን አሰራር ዩቲዩብ ላይ ገብታችሁ ቼክ አድርጉ። አሁን ወደ ሌላኛው ስንሄድ ደግሞ ደግሞ ምንድን ነው እንዴት ነው ሶሻል ሚዲያዎችን ማኔጅ እያደረግን ለራሳችንም ሊሆን ይችላል አዘር ለሌላ ሰውም ሊሆን ይችላል ወይም ቅድም እንደነገርኳችሁ ለክላይንቶቻችሁም ሊሆን ይችላል እንዴት ነው ማኔጅ እያደረጋችሁ ገንዘብ እርን ማድረግ የምችሉት እንዲሁም ደግሞ ሶሻል ሚዲያ ማኔጅ ለማድረግ ምን ምን ማድረግ ይኖርባችኋል ምንስ ያስፈልጋችኋል የሚለውን ነገር በዚሁ ቪዲዮ እምናይ ይሆናል ማለት ነው በዚህ ርዕስ ውስጥ ቤዚክ የሆኑ ስድስት ፖይንቶች አሉ። ስድስት ስቴፖች ማለት ነው። ስለዚህ እያንዳንዱን ስቴፖችን አብረን የምናይ ይሆናል ማለት ነው። የመጀመሪያው ወይም ደግሞ ዘፈረስት ስቴፕ ምንድን ነው? ሰሌክት የሆንድ ሶሻል ሚዲያ ወይም ደግሞ ሶሻል ሚዲያዎችን ሰሌክት አድርጉ። እናንተ ልሰሩባቸው የፈለጋችሁትን ቅድም እንደነገርኳችሁ ዩቲዩብ አለ፣ ቲክቶክ አለ፣ ቴሌግራም፣ ኢንስታግራም፣ ትዊተር፣ እነዚህ ሶሻል ሚዲያዎች ናቸው። ከእነዚህ ሶሻል ሚዲያዎች ውስጥ በየትኛው ነው እናንተ መስራት ወይም ደግሞ ማኔጅ ማድረግ የምትፈልጉት። ለራሳችሁ ሊሆን ይችላል፣ እንደነገርኳችሁ ለክላይንቶቻችሁም ሊሆን ይችላል። ስለዚህ እናንተ ከእነዚህ ውስጥ በምንድን ነው መስራት የምትፈልጉት? ለምሳሌ በቲክቶክ ብንል ቲክቶክ የምትሏን ያዙና በዚሁ መንገድ እንድንሄድ ማለት ነው። ሶ ሁለተኛው ስቴፕ ምንድን ነው? ሌሎች የሰሩትን ቪዲዮዎችን በደንብ ማየት። ለምሳሌ የእናንተ ኮንተንት ስለምንድን ነው? ቅድም የነገርኳችሁን በደንብ ክሊር እንዲሆንላችሁ አንድ የጥርስ ስፔሻሊስት የሆነ ሰው አካውንት ማኔጅ እያደረጋችሁ ከሆነ ሌሎች የጥርስ ስፔሻሊስት አካውንቶችን ቼክ ማድረግ። እንዴት ነው ቪዲዮቸውን ኤዲት የሚያደርጉት? ይህን ስላችሁ ግን ኖርማል ዝም ብሎ ቫይራል ያልሆኑ ቪዲዮዎችን አይደለም ቼክ የምታደርጉት፣ በደንብ ቫይራል የወጡ ቪዲዮዎችን፣ እንዲሁም በደንብ የታዩ ቪዲዮዎችን፣ እንዲሁም ፎሎወራቸው ከፍ ያለ ቪዲዮዎችን በደንብ ታያላችሁ። እንዲሁም ከነሱ ትምህርቶችን ትወስዳላችሁ። ፖስት የሚያደርጉበትን ታይም ማየት ትችላላችሁ። ኖቲፊኬሽን ኦን አድርጋችሁ እንዲሁም ደግሞ ብዙ አይነት ነገሮችን ከነሱ መማር ማግኘት ትችላላችሁ ማለት ነው። የሚጠቀሟቸውን ቱሎችን በደንብ ማየት ትችላላችሁ። ሶ ሌላው ምንድነው ስለ አልጎሪዝሙ ማወቅ። ስለ አልጎሪዝሙ ማወቅ ስንል ምንድን ነው፣ ቲክቶክ ላይ የቲክቶክ የራሱ የሆነ አልጎሪዝም አለ። ይሄ አልጎሪዝም ለምንድነው የሚጠቅማችሁ? ቫይራል የምትወጡበትን መንገድ ነው የሚጠቁማችሁ። ለምሳሌ ቲክቶክ ላይ ቫይራል የምትወጡባቸው መንገዶች የመጀመሪያው ታይሚንግ ነው። ታይሚንጋችሁን እስኬጁል አድርጋችሁ በስርዓት ፖስት የምታደርጉ ከሆነ ቫይራል ትወጣላችሁ። ወይም ደግሞ የእናንተ ኦዲየንስ ኦንላይን የሚሆንበትን ወይም አክቲቭ የሚሆንበትን ታይም ካወቃችሁ ቫይራል ትወጣላችሁ። እንዲሁም ደግሞ ታግ ታጎችን፣ ዲስክሪፕሽኖችን በደንብ የምትጠቀሙ ከሆነ ቫይራል የማትወጡበት ምንም አይነት ምክንያት የለም። ስለዚህ ስለ ቲክቶክ አልጎሪዝምም በደንብ ማወቅ ይኖርባችኋል ማለት ነው። ስለ ቲክቶክ አልጎሪዝም ሞር ሰፋ ያለ ቪዲዮ ከፈለጋችሁ ዩቲዩብ ላይ ገብታችሁ ሰርች አድርጋችሁ ማየት ትችላላችሁ። በደንብ ያስተምራችኋል ማለት ነው። አራተኛው ደግሞ ምንድነው ፐርሰናል አካውንት ማኔጅ ለማድረግ ከፈለጋችሁ ማለት ነው። አራተኛው ምንድነው ቢልድ ፐርሰናል ብራንድ ነው። የራሳችሁን የሆነ ብራንድ ሰሌክት ማድረግ ይኖርባችኋል። ለምሳሌ የራሳችሁን እኔ፣ ያው ለምሳሌ ዲጂታል ብር ብዬ ብራንድ ሰሌክት ካደረግኩኝ፣ ያንን ዲጂታል ብር የራሴ የሆነ ሎጎ ሊኖረኝ ይገባል፣ እንዲሁም ባነር የራሴ የሆነ ሊኖረኝ ይገባል ማለት ነው። ስለዚህ ፐርሰናል አካውንት ከሆነ ማኔጅ የምታደረጉት ማለትም የክላይንት አካውንት ካልሆነ ማኔጅ የምታደረጉት ፐርሰናል ብራንዳችሁን መስራት ይኖርባችኋል። ሎጎ ኤንድ ባነራችሁን በደንብ መስራት ይኖርባችኋል ማለት ነው። አምስተኛው ምንድን ነው ቢውልድ ዮር ፖርትፎሊዮ፣ ፖርትፎሊዮዋችሁን ቢውልድ ማድረግ ይኖርባቸዋል። ፖርትፎሊዮ ስንል ምንድን ነው? ከዚህ በፊት ፖስት ያደረግነው ቪዲዮ ሊሆን ይችላል። አለበለዚያም ደግሞ ከዚህ በፊት የሰራ ነው ፕሮሞሽንም ሊሆን ይችላል። ሌሎች ነገሮች ፖስት አድርገን ኢፌክታችንን ለሌሎች ክላይንቶች የምናሳይበት እንዲሁም ክላይንቶችን ወደ እኛ የምንስብበት፣ ላይክ እንደ ማግኔት የምንጠቀምበት ነው ማለት ነው። ስለዚህ በዚህ ኢንዱስትሪ ላይ ሚዲያ ማኔጅመንት ላይ ብዙ ጊዜ ስትቆዩ የራሳችሁን ፖርትፎሊዮ እያሰፋችሁ ወይም ቢውልድ እያደረጋችሁ ነው የምትመጡት። ስለዚህ በአጭሩ ፖርትፎሊዮ ማለት ሌሎች ክላይንቶች ወደ እናንተ እንዲመጡ የሚያደርጋችሁ ከዚህ በፊት የሰራችሁት ስራ ማለት ነው። ስድስተኛው እና የመጨረሻው ምንድን ነው? ስትራቴጂ ማውጣት እና ስትራቴጂያችሁን በሚገባ ፎሎ እያደረጋችሁ በኮንሲስተንሲ መጠቀም። ይሄ ስትራቴጂ የምታወጡ ስለምንድን ነው? የመጀመሪያው ቪዲዮ ፖስት የምታደርጉበትን ሰዓት ወይም ደግሞ ቪዲዮ ፖስት የምታደርጉበትን ታይም እንዲሁም ደግሞ ቪዲዮ በሳምንት ውስጥ ስንት ቪዲዮ ነው አፕሎድ የማረገው ወይም ደግሞ ፖስት ማድረገው የሚለውንም በደንብ እስትራቴጂ ያወጣችው በእስኬጁሉ መሰረት መመራት ይኖርባችኋል ማለት ነው። እንግዲህ እነዚህን ስድስት ፖይንቶችን በሚገባ ካሟላችሁ እንዲሁም ደግሞ እነዚህን ስድስት ፖይንቶችን የምታደርጉ ከሆነ የራሳችሁን ሶሻል ሚዲያ ሊሆን ይችላል የሌሎችንም ሶሻል ሚዲያ ማኔጅ እያደረጋችሁ ኤሎት ኦፍ መኒ በደንብ መስራት ትችላላችሁ ማለት ነው። ተረስሚ ስለዚህ ሶ በዚህ መንገድ ነው እንደነገርኳችሁ። ግን እንደነዚህ አይነት ስራዎችን ለመስራት ዩ ሃፍ ቱ እስኪል ሊኖራችሁ ይገባል ማለት ነው። እስኪል ስንል ምንድን ነው? ለምሳሌ ቪዲዮ ኤዲት ልታደረጉ ትችላላችሁ። በደንብ ቪዲዮ ኤዲት የምታደረጉ ከሆነ ያ አንዱ ስኪል ነው። እንዲሁም ደግሞ ሌላ ምንድን ነው? ተምብኔል፣ ተምብኔል በደንብ መስራት የምችሉ ከሆነም ይሄ ሌላ ራሱን የቻለ ስኪል ነው ማለት ነው። ስለዚህ እነዚህም በደንብ መቻል ይኖርባቸዋል፣ ወይም ደግሞ ማወቅ ይኖርባቸዋል። የሌሎችንም ሊሆን ይችላል የራሳችሁን ሶሻል ሚዲያ ማኔጅ ለማድረግ ማለት ነው። ቲክቶክ ላይ ብዙ ሰዎች በጣም ብዙ ገንዘብ እየሰሩበት ያለው ሜትር ደግሞ ምንድን ነው ሌላው ብዙ ሰው ነግሯችሁ አያውቁም፣ ግን በጣም ብዙ ገንዘብ እየሰሩበት ነው። ይሄ ስራ ምንድን ነው ካላችሁ በሌሎች ወይም ደግሞ በፌመስ ሰዎች ስም አካውንት ቲክቶክ አካውንት በመክፈት ያን ቲክቶክ የእነሱን ቪዲዮ ድጋሚ አፕሎድ በማድረግ ወይም ደግሞ ዲዩት እያደረጋችሁ ቪዲዮ በመስራት ፎሎወር በመሰብሰብ እንዲሁም ያን ፎሎወራችሁ ከፍ እያለ በመጣ ቁጥር ገንዘብ በገንዘብ መሸጥ ትችላላችሁ ማለት ነው። ወይም ደግሞ ወደ ራሳችሁን መቀየር ትችላላችሁ። ወደ ራሳችሁ እንድትቀይሩ እኔ ሪከመንድ አላደረጋችሁም። ነገር ግን እየሸጣችሁ ገንዘብ መስራት ትችላላችሁ። ይሄ አሪፍ ትሪክ ነው ብዬ አስባለሁ። ብዙ ሰዎችም ገንዘብ የሚሰሩበትን ስለማቅ ማለት ነው። ሌላው ምነግራችሁ ምንድን ነው ሶ ቪዲዮ ኤዲት የምታደርጉ ወይም ደግሞ ቪዲዮ ኤዲት ለማድረግ ካፕከትን ተጠቀሙ። እንዲሁም ደግሞ ግራፊክስ ወይም ደግሞ ተምብኔን ለመስራት ካንቫን ተጠቀሙ። ሶ አሪፍ ነው። እንዲሁም ደግሞ ፒሳርትን፣ ፒክስላብ እነዚህ ነው መጠቀም ይችላላችሁ ተምብኔን ለመስራት ሎጎዋችሁን በደንብ ስሩ። የራሳችሁን ፐርሰናል ቢውልድ አድርጉ። ብራንዳችሁን ቢውልድ አድርጉ። እንዲሁም ደግሞ ፖርትፎሊዮችሁን ቢውልድ አድርጉ። ፖርትፎሊዮ ከሌላችሁ ምንም አይነት ክላይንት እናንተን አክሴፕት አድርጎ እናንተ ጋር ሊሰራ ስለማይችል ማለት ነው። ስለዚህ በዚህ መንገድ ነው። የዛሬው ቪዲዮ ይሄንን ይመስል ነበር። እንደተረዳችሁት በደንብ እንደገባችሁ ተስፋ አደርጋለሁ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ኮመንት ላይ አሳውቁኝ። እንዲሁም እንደነገርኳችሁ ከስር ዲስክሪፕሽን ላይ የቴሌግራም ቻናላችን አለ፣ ገብታችሁ ጆይን ማድረጋችሁን አትርሱ። እንዲሁም ደግሞ ግሩፓችንም ከስር ዲስክሪፕሽን ላይ ያለላችሁ፣ ግቡ፣ ጆይን አድርጉ። ጥያቄ ካላችሁ ጠይቁ። አክቲቭ ሆናችሁ መጠያየቅ ትችላላችሁ ማለት ነው። ጋይስ፣ የዛሬው ቪዲዮ ይሄንን ይመስል ነበር። እንደወደዳችሁት አልጠራጠርም ከተመቻችሁ ሜክ ሹር ላይክ ማድረጋችሁን በሌላ አሪፍና ምርጥ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። ቸው